ታይ እንደው ዝም ብሎ ሚዲያው ተንቦረ ጫጭቋል። እንዴድ የፈረሰ የፈረሰው ማለት ነው። አሰላም አለይኩም ራህመቱላሂ ወበረካትሁ ውድና የተከበራችሁ የመሬም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? በያላችሁበት እንደ መሬት አሸዋ፣ እንደ ሰማይ ኮከብ ብዝት ተተረፍ ይበሉልኝ ወይም በሉልኝ። ለቻናል አዲስ የሆናችሁ ሸላይክ ሰብስክራይብ እያረጋችሁ አበረታቱ ማለት ነው እና አንድ ፍቅረኛ ማቾች እቲ ተውሽ ወለት ተውሽ ለምን ታለቅሻለሽ? እሁዋሽን እሁዋሽን ጠጥጥ እንዶ ምሽኖ እንጀራሽን ጉምድ እሁዋሽን ችልስ። በቃ ይጓዝ ተጓዥ፣ ምንድነው ህይወት ይቀጥላል። ኖ ፕሮብሌም። እዛ ቶፊቅና ማሪና ካናዳ ልህር ነው ብላው ይነፋረቃል። እዚ ሀብርሽና ሩታ ተጣልተው ትነፋረቃለ፣ ሀኪም ቤት ተኝታ እሱም ቡታ ጀራህዶ ይነፋረቃል። ይሄ ተገቢ ነው እንዴ? ቶፊቅስ ብትሆን ይሄን ስራ የምሰራው አንተ ሙስሊም ነህ፣ ማሪና ክርስቲያን ናት። ትቀጥል ደግሞ ያችን እንቁ የመሰለች ሶፊን ድንቡሽ ቡሻ ላይ ደም ግባቷ ስነ ስርዓቷ ሁለ ነገሯ ወርቅ ወርቅ የመሰለች ልጅ ትተህ ይችን ግጥት ያለች በቃ ቢጭጭ ያለች ልጅ ያፍቅረህ ነበር። እን በውስጥህ ወንድና ውሻ እኮ አንድ ነው። ለኬስ ሶፊን አለሁ እያልክ ስርስሯ ማሪና ስር ትሸጎጣለህ ማለት ነው።

ትቶሽ ዶላ ዲል እዛ ይፈንገጥ። ኋላስ አንቺ ህይወት ይቀጥላል ወይ፣ ልጆችሽን አሳድጊ ወይ ሌላ ላይፍ ወይ ሌላ ህይወት ያየ ምንድን ነው መነፋረቅ ነፋረቅ? ኧረ እትነፋረቁ አረ ልትኖራችሁ አረ ኢትዮጵያውያን እንደዚህ አይነት አይደለንም። ጀንተ ልበሉ ትህልኳ የጥፋ እንጂ ደግሞ የምንድን ነው ወንድ ቀለ ወንድ መጣ። ምንድን ነው የእሱ እቃ አልማዝ ነው እንደ የእሱ እቃይ መንዲ ነው እንዴ ዘለአለም አንቺ ጋር የሚኖር እኮ አይደለም።

ሸጥ አርጉበት ሶያ አርጉበት፣ ታላችሁ ደግሞ ሰላጣ ክፈቱን ክተፉና አርጉበት። ጥጥ ፍቅሬ እንዲህ ብሎኝ ወዲያት ነበር እኮ ነው። እናንተ የአንድ ሰው ቂጥ ብቻ ነው እንዲህ ያለው፣ በአለሙ ሞልቷል። የወንድም ቂጥ ነፍነው፣ የሴትም ቂጥ ነፍነው። ለምን እንዲህ ኢትዮጵያን ታሰድባላችሁ? ለምን ሴቱን ታሰድባላችሁ? አንገቱን ደፍቶ ባረብ አገር በመድያም ኩሽና በመድያም ሽንት ቤት ዋጋ እየከፈለ ላለው ሴት ለምን አታዝኖላትም? በአሁኑ ጊዜ ወንዶቹ ስርዓት ይዘው ተቀምጠዋል። ሴቱ ነው ጋጠ ወጥ ሆነው ወንዱ ታያፈቅራ ሴትቷ ፈቅረሃለሁ ወር ሁሉም ሞኩሉ እያለች እናትና አባትን ያህል ክብር እየተሳደቡ ወይም እየጠፉ ወይም አላቀላችሁም ተእናንተ ባሌ ወለ ፍቅረኛ ይበልጥብኛል እያለች ቦርሳዋን ሰብስባ ትሄዳለች። ወንድ ዘንድ የማይወዲያትን ግዱ ግዱ ደግኝ እያለ አካሏን ሁለመናዋን አሳልፋ ዋጋ ትከፍላለች። እንደ ዕቃ ተጠቅሞት ያበቃ ስለማይፈልጋት ትቷት የሚፈልጋት ዘንድ ይሄዳል። በቃ ይሄ ተገቢ ነው ተገቢ አይደለም? በክብርሽ በእናባባትሽ ቤት ተለምነሽ ልጅህን ለልጅ ተብሎ ሽማግሌ መጥቶ ተመላልሶ ማሩን ጠጁን፣ ቢራውን፣ ሙክቱን፣ ዶራሩን ወይም ድርሃሙን ወይም ብሪያሉን ወይም ብሩን ይዞ መጥቶ ጋቢውን ለና ለአባትሽ አልብሶ ላጎላ ከስትሽ ላያቶችሽ አልብሶ ጉልበት ስሞ የመጣልሽ ሽማግሌ ባል ነው ያላንቺ ክብርሽና ሽማግሌሽ ወይም ትዳርሽ ወይም ጌጥሽ እወድዋለሁ ብለሽ ብለሽና ሀና አባትሽን ተሳርበሽ ሻንጣ ይዘሽ አገለቅሽ ለወንድ ቃ ብለሽ ተከጂ ያላንቺ ነውርሽ ነውርሽ ነው ይያን ዲያን ሴት ሰርጉ በፊት ቡናው በኋላ፣ ቁርሱ በፊት ቡናው በኋላ ታደርጋላችሁ። የዛሬ ልጅ ኃላፊ ልጅና ልጅ ይተዋወቃል። የልቡን ያደርሳል። የምፈልገውን እስከምፈልግ ይሰጣታል። እሱም የሚፈልገውን ያደርሳል። ኋላስ ልጅ ይጠነሳል። ሰርግ የለም። ሆርት ይገፋ። እንደገና ሽማግሌ ሩጫ፣ ሽማግሌ በሚላክበት ጊዜ ልዩዋ ሆዷ ውስጥ ያርጋል። የሰርጓ ጊዜ የስንት ወር ነፍሰ ጡር ሆነው ነው በአሁን ጊዜ ፍቅረኛ ሞች የሚጋቡት? ይሄ ተገቢ ነው? ተገቢ ነው? ይሄ ላንች ነውር ነው፣ ለእናላባት ራሱ ነውር ነው፣ ለዘመድ ለአገር ለጎረቤት። ሲጀመር ወንድ እያፍቅሮ ስቲ ያገባሽ እንጂ ሴት ልያፍቅረው ጊዜያዊ ሊወዳት ይችላል

ወንድ ልጅ ተወሽም አልተወሽም፣ እሱት ያፈቅርሽ ነው። አንቺ ታፈቅርሽው ጊዜያዊ ስሜቱን ያበርድብሻል እንጂ አይፈልግሽም። ለምን ራሱ በራሱ አቢታይት የሚያፈቅራው ልጅ ትኖራለች። አንቺ አቢታይትሽ ሁኑ፣ ያንን ልጅ አፈቀርሽው፣ እሱ ደግሞ አቢታይት አይደለሽም። የራሱ አቢታይት የራሱ ኬዝ አለው የሚያፈቅርበትና አትሞኙ። እና ለዛ ነበረ ቪዲዮ። ይሄን ይመስላል ቻናል ላይ ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። ቻው።